ሳይቶ ተከትሎ ይመጣ ማለት ነው። ግን ችግሩ እኔ የመነኝ ወይስ የመን አይደለሁም የምለውን ምን ያክል እርግጠኛ ነው? እኔ ቪዲዮ አይተክ እርግጠኛ ሳትሆን አትከተለኝ አልኩ፣ ለፈለፍኩኝ የሚለቀውን ቪዲዮ አይተክ አትምጣ አልኩ። ሰውዬው የሰማምን የሰማ ምን የምን አገባኝ። ውድ ቤተሰቦቼ ዛሬም በአዲስ መጥቻለሁ፣ እንደምትወዱ ተስፋ አረጋለሁ። እስከ መጨረሻው ተከታተሉ ተከታተሉኝ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ቤተሰብ ላልሆናችሁ ደግሞ ሰብስክራይብ እያደረጋችሁ በቀንነት ቤተሰብ እንሆን ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙነሲማ ቻናል የቤተሰቦች እንዴት ናችሁ? ነይ ደህና ነኝ አልሐምዱሊላ። በያላችሁበት ያለም ዳርቻ ሰላማችሁ ብዝጥ ብዝዝት ይበልልኝ። ውድ ቤተሰቦች እንደሰማችኋት እንግዲህ ሱመያ ማለት ነው ስለ ሰኢድ ጫት መቃም አንዳንድ ነገሮችን ተናግራለች። ሰይድ እንግዲህ ጫት ቅሞ በህይወቱ አያቅም ከኔ ጋር እንዳለ እያለች ነው። ይህ ሁሉ ውጤት የሀዩ ነው እያለች ነው። አንዳንዴ ያው ከትዳር አጋራችን ጋር ስንለያይ ወይም ደግሞ ኑሮ ሳይመቻች ሲቀር ምናምን ቴንሽን ሲኮን ወይም ደግሞ ካሉበት ሙድ ለመውጣት እያሉ ጫት ላይ ወይም ሌላ ቦታ ላይ ይገኛሉ ማለት ነው። እንግዲህ ሰይዶ ንግስቷ ወይም ሱመያ የመን ገብቻለሁ ስትል ተከትሎ የመን ገብቷል ማለት ነው። ሱመያ ግን እኔ የመን ልሁን ወይስ ሌላ ቦታ ልሁን ሳታቅ በምሰራው ቪዲዮ እርግጠኛ ሆነ ታንዱ ቦታ አንዱ ቦታ አትሄዴ አትሩጥ እያለች ነው ማለት ነው። የሚገርም ነው። እንግዲህ ሳይድ የመናት ብሎ ከኢትዮጵያ ተሳፍሮ የመን መጥቷል። ሀዩን ዘው ጥሏት ማለት ነው ብር አስገብቶላት ምናምን፣ ለሷ ለሚያስፈልጋት ነገር ብሎ ያለኝን ብር ሁሉ ለሀዩ አስገብቻለሁኝ። ከዛ መጥቼ ደግሞ እዚ ሱመያ ልጆቼን አላገናኘችኝም ልጆቼን አላሳየ ብላ እጅ ላይ የነበረውን ብር ጨርሼ ጎዳና ላይ ወጥቻለሁኝ እያለ ነው ማለት ነው። በነገራችን ላይ እሱ የሰራውን ቪዲዮ አይቼ የመን ላይ ይህን ያክል ጎዳና ላይ የሚተዳደር ሀበሻ አለ ማለት ነው። ሱብሓን አላህ፣ እንደው የእኛ ኢትዮጵያ ግን ስቃይ መቼ ነው የሚያበቃው ማለት ነው? ውድ ቤተሰቦቼ፣ እንደ በጣም ብዙ እኮ ነው የመን ውስጥ ማለት ነው፣ ጎዳና ላይ ያለ ሰው። እንኳን ወንዶቹ ቀርቶ አይደለም ሴቶቹ ማለት ነው። ስለዚህ እሱ ደግሞ ምን እያለ ነው? ጓደኛው መጥቶ ተነስ፣ ተዝተ አስፋልት ላይ እንዴት ጎዳና ላይ ትወጣለህ ሲለው ብሬን ጨረስኩኝ፣ ምን ላድርግሽ፣ ማነሳው ሳጣ ሲል በቃ እኔ ጋር እኔ ቤት ትሄዳለህና ደሞዜን እስከምቀበል እኔ ቤት ትሆን እና ደሞዜን ከተቀበልኩ በኋላ ትኪ ቆርጭልህ ወደ ኢትዮጵያ ትመለሳለህ እያለው ነው። ለምን እኔን መረጥክ? ሴቶች አሉ፣ ወንዶች አሉ፣ ብዙ ኢትዮጵያውያን ነባሮች አሉ፣ ለምነሱን አታነሳቸውም? ለምን እነሱን አትወስዳቸውም? እኔን ለምን መረከኝ እያለ ነበረ። በነገራችን ላይ ይሄ እዚህ ላይ አስተማሪ ነገር አስተላልፋል። ሳሄድ ማለት ነው ጓደኛ ስለሆነ ብቻ ወይም ስለሚያውቅ ብቻ አንተም መርጦ ከዛ ቦታ እና ተነስ ላግዝህ ማለቱ ተገቢ አይደለም ማለት ነው። እንዳልከውም ያገኘውን ሀበሻ ከሆነ ወይም ሌላም ዜጋ ይሁን ተቸግሮ ታየ ጎዳና ላይ በተለይ ሴቶች አሉ ብለዋል እና ሴቶች ካሉ እነሱን መርዳት ግድለው ነበረ። ጓደኛ ግን በቃ ይመስለኛል አብሮት ለመቃም ፈልጎ ማለት ነው እና ተነስ ብሎ ትንቢ ሲለው በቃ አንተ ንቢ ታልከኝ እኔም አብሬ እቅማለሁ እያለ ነበር ማለት ነው። ሰይድ እንግዲህ የጫት መቃም ልምድም የለበትም ተብሏል። የጫት መቃም ልምድም የለበትም። በቃ እኔ ጋር እያለ አይደለም ሊቅመው እንደዛ አሽቶት አያውቅም። ይሄ ሁሉ ውጤት የሀዩ በረኬና ነው እያለች ነው ሱመያው ማለት ነው። እንግዲህ ሰይድ ልጆችን አላሳየችኝም፣ ብቻዬን ቀረሁ፣ በቃ በልጆቼ ናፍቆት ብርም የለኝም። ያቺኛይቱ ደሞ ሀዩን ማለት ነው ብር ላክ ብላ ያለኝም ብር ልኬ ባዶ እጄን ነው የቀረሁት፣ እያለ ነው። ይሄ የማይታመን ነገር ነው ማለት ነው ሳይ፣ ይሄ የማይታመን ነው። ምን አስር ብትልቅ ባዶ እጄን የምትቀርበት ሁኔታ የለህም ማለት ነው። ሀዩ ደግሞ እንግዲህ ኢትዮጵያ ሁና እየገነፈለች ነው። እመጣልሻለሁ፣ ወይኔ አጥባ እያሰጣቻ ነው ሱመያን ማለት ነው። ወይኔ እናንተ ልጆች ግን የተገናኛቸው ቀን ነው ማየት የምፈልገው። እንዴት ነው የምትሆኑት? እንዴት ነው የምትሆኑት? ግን ይሄ ድራማ ወይም ይሄ ፕራንክ መቼ አልቆ መቼ ነው የምትገናኙት? አመት እኮ አለፋችሁ ዓመት እኮ አለፋችሁ ማለት ነው። እና እመጣልሻለሁ አይደለም የመን ሌላም ቦታ ሂጂ። እኔን ፈርተሽ ነው ከአንዱ አገር አንዱ አገር የምትሄጂው ከኢትዮጵያ እየወጣሽ ሌላ አገር የምትሄጂው እኔን ፈርተሽ ነው ብላለች አዩ ማለት ነው። ሱመያ ደሞ እኔ አንቺን ፈርቻ አይደለም ለልጆቼ ስል ነው ልጆቼን ስላምን ከባከብ ለልጆቼ ስል ነው ተወዳት ወዲህም የምለው አንቺን ፈርቼ ሳይሆን አንቺ ተፈጥሮሽ የተለየ ነው፣ ርኅራሄ የለሽም። ልጆችን አንድ ነገር ትጎጅብኛለሽ ብዬ ነው እንጂ ለእኔ ፈርችሽ አይደለም። እኔ እናንቺ የተገናኘን ቀን እያ ወይለ ችላታለች ሱመያ ማለት ነው። እንግዲህ በቃ ፈርችሽ አይደለም፣ ግን እኔ እንዳንቻለዋራም በተግባር አሳይሻለሁ ስንገናኝ ወላለች ሱመያ። እንግዲህ ሲገናኙ ምን አይነት ሁኔታ እንደሚኖር አናቅም ማለት ነው። ሁለታቸውም እየተዛዛቱ ነው። የሰይድም እህት በቃ በሚዲያ ዘልቃ ልጆቹን አታንከራቺ፣ የወንድሜ ልጆች ናቸው። እነሱ ሲደክሙ፣ እነሱ ሲንገላቱ ማየት አልፈልግም። ስለዚህ የፈለግሽውን ነገር እናድርግልሽ፣ የመን አትሄጂ ሁሉ ብላ መታ ነበረ። ሱመያ ደግሞ በቃ መሄድ አለብኝ ብላ አሸንፋቸው መታለች። ሀዩን ቤተሰቡን፣ የሰይር ቤተሰብ አይፈልጋትም። ከሱ ህይወት እንድትወጣ ነው የምንፈልገው። ስለዚህ ልጆችን ይዘሽ አርፈሽ ተቀመጭ፣ እየጎደለሽ ካለ እኛ እናርግልሽ ስራም የምትሰሪው ከሆነ እኛም እናስተካክልልሽ። ልጆቿ ይንከራተቱ ይበቃችኋል፣ ይበቃሻል እያለች ነበረ ህድዩቱ እና ሀዩ ደግሞ ሱመያ ደግሞ ማለት ነው እኔ ሰርቼ የምበላ ነኝ። አልሐምዱላ፣ ጤና አለኝ ሁሉ ነገር ስላለኝ ሰው እጅ አልገባ መሆን ሰርቼ እኖራለሁ። ያቃተኝ ጊዜ ያኔ እርዱኝ ይላለሁ ብላለኝ። ልክናት የሰው ልጅ ጤና ኑሮት ሁሉ አካል ኑሮት መስራት እየቻለ መውጣት መግባት እየቻለ ከሆነ ተሰው መከጀል ወይም ለሰው ድጋፍ መሆን የለበትም፣ ለሰው ተደጋፊ መሆን የለበትም። ቀጥ ብሎ መቆም አለበት። ሲያቅት ሲያቅት ነው እርዱኝ የሚባለው። አይደለም ቤተሰብ ሌላም ሰው እርዱኝ ይባላል ማለት ነው። ላኪን ግን ሱመያ ያው ከአንድ ሀገር አንድ ሀገር የምትልበት ምክንያት ሀዩን ልጆችን ታጠቃብኛለች የሚል ነው። እና ደግሞ የሀዩ ጓደኞች ሸቃላዋ ከአዳማዋ መጣች። አረብ ሀገር እያለች ነው ሱመያ ማለት ነው። ሱመያ እንግዲህ እኔ ሻቃላ ብሆንም ምንም ብሆን ሰርቼ ስለበላሁ አልሐምዱሊላ፣ እናንተ ከሰው ስር እየተሽጎጠጎጣችሁ እንደናንተ እኔ ብር አለ ምንም ከሰው ብላለች። አይዋ እንግዲህ የሀዩ ጓደኞች ማለት ነው። የሀዩ ጓደኞች ሱመያን እየሰደቧት ነው፣ በሰይር ፊት ማለት ነው። በሰይር ፊት እንግዲህ ያቺ ከአዳማ ሻቃላ መጣች ልትሰራ ረቤት እያለ ስታወራ ሳይድ፣ እንግዲህ የሱመያን ስም አትጥሪ በፊቴ ብሎ ነው በጥፊ የለጠለጣት ማለት ነው። ዝላ ተመችተኛ። ምንም ቢሆን ምንም ሚስት ናት፣ ምንም ቢሆን ምንም የልጆች እናት ናት። እና በክፉ ሲያነሱብህ አለማውደዴህ ጦሩ ማለት ነው። እና እንዳልኩት ሳይዶ፣ እንግዲህ ለባለቤት ወይም ለልጆቹ እናት ያደረገው ጥፊን የደርስ ብሎኛ ማለት ነው። በክፉም ሆነ በመጥፎን ሁኔታ ሲያነሱብህ ጥሩ ስለ ሱመያ ማለት ነው መታገልን እንዳታቆም ሱመያ እንግዲህ ልጆቿን ይዛ ከአንዱ ሀገር ወደ አንዱ ሀገር ብትንከራተትም ጎበዝናት ለልጆቿ ስትል ነው ግን ዝም ብለው ተኋላ እየተነሱ እነሷን ሚተቹ ሰዎችን ቦታ አትስጣቸው ማለት ነው ግን ይሄ ነገር አይበቃችሁም እንዴ ልጆቻችሁን አንድ ላይ አድርጋችሁ አትሰድጉም እንዴ ይበቃችኋል እሺ እንዴ ምንድነው ከአንዱ ሀገር አንዱ ሀገር አንዱ ሀገር አንዱ ሀገር ብሎ ብሎ ሳይድ እኮ በስተ መጨረሻ ጎዳና ላይ ወጣ። እንግዲህ ምናልባት የልጆቹን ፍቅር የሆና ምናልባ ወይም እውነት ብራቶ ይሆናል። ብራ እንኳን አደለም ያው ጎደና ላይ የወጣበት ምክንያት ምን እንደሆነ ባናቅም ግን በእሱ የተነሳ ብዙ ጎደና ላይ ሀበሻዎች እንደሚሰቃዩ አይተናል ማለት ነው። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አብራችሁ ይቆዩ ማለት ነው። እና ዛሬ ደስ የሚል ቦታ ነው እራሱ ይዤላችሁ የመጣሁት ይህ ቦታ የምሬን ነው ምላችሁ፣ በጣም ነው ደስ የሚለው ማለት ነው። አልማኒያ ነው ይሄ ቦታ ማለት ነው እና ቲክቶክ ላይ ሁኛ ወለት ከሙቪ ቤት ሁኚ ቀርጭ ያስቀምጨው ነው ሰምታችኋል። እሱ እያስጎበኘኝ ነበር አጋጣሚ አልማኒያን ማለት ነው እና እንደምትወዱ ተስፋ አደርጋለሁ ቪዲዮውን። ትንሽ አሁን ምሰራው ስላጣሁኝ ነው እንጂ መግባት አልፈልግም ነበር ዛሬ ምሬ ነው ጥሩ አድርገ ጉፋን ይዞኛል ኃይለኛ ማለት ነው። እና ላይክ ሼር ሰብስክራይብ እያረጋችሁ አብራችሁ ይቆዩ። እንግዲህ የዛሬው ቪዲዮ ማለት ነው ሡመያን በተመለከተ ነው ይዘ የመጣሁትኝ። ሡመያ እንግዲህ ጠንክሬ ልጆችን ይዘሽ እንግዲህ ከአንዱ ሀገር አንዱ ሀገር እያሽ ነው። ሡመያ ደግሞ የመን አደለውኝም ብላለች ቤተሰብ፣ የመን አደለውኝም ኦማን ወይም ዱባይ ነኝ እያለች ነው እንግዲህ ኦማን ወይስ ዱባይ ወይስ የመን የመንሽ ዱባይ እና ኡማንማጅ ማለት ነው። ሀዩ ደግሞ አንቺ እመጣልሻለሁ ብላታለች። አንቺ ከመጣሽ እኔ አንቺ ከመጣሽ የመን እኔ ካለሁበት ከዱባይ ወይም ከኡማን የመን እመጣለሁ ብላለች። እንግዲህ ወላይ ብላለች። ሁነተኛ ዱባይ ወይ ኡማን ናት ሱመያ ማለት ነው። አንቺ የመን ሂጂ፣ እኔ ካለሁበት የመን እመጣልሻለሁ ብላታለች። ውድ ቤተሰቦች ማለት ነው። እንግዲህ ጦርነቱ ይቀጥላል ማለት ነው። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ የሱመያ ማድናቂዎች፣ የሰይድን ማድናቂዎች፣ የአዩ በረኪና ማድናቂዎች ተፍተፍ እያላችሁ ክረሙ ማለት ነው። ውድ ቤተሰቦች ዛ ቪዲዮ ይሄንን ይመስል ነበር። አብራችሁ ስለቆያችሁ ትጉ በጣም አድርጌ አመሰግናለሁ። ባላችሁበት አላህ ይጠብቃችሁ። ሰላም አሌይኩም ወራህመቱላሂ ወበረካቱህ